ህፃኗ ፒሁ ከእንቅልፏ በተነሳችበት ሰዓት ላይ እናቷ ራሷን አጥፍታ ታገኛታለች። ይህች የሁለት ዓመት ልጅም እንደ ድንገት ፍሪጅ ውስጥ ትገባና ፍሪጁ መላዩ ላይ ይቆለፍባታል። ከዛ ለመውጣትም በፍሪጅ ውስጥ ሆናም መታገል ትጀምራለች። ፍሪጁን በምታነቃነቀው ሰዓት ላይ በፊት ለፊቱ ወድቆ ቢሆን ኖሮ እዛው ፍሪጅ ውስጥ እንዳለች ደርቃ መሞቷ የማይቀር ነገር ነው። ከፍሪጁ ጎን የሚገኘው ጋዝም እንደተከፈተና እንደተቀጣጠለ ነበረ። ውሃውም ተከፍቶም ሲንኩ ወደ ታች እያፈሰሰ ይገኛል ከሱ ጎንም የሶኬት መሰኪያ ስለነበረ ውሃው ወደዛ ውስጥ በገባበት ሰዓት ላይ ከረገጠችው ኤሌክትሪኩ ሚዛት ደግሞ ይሆናል። ፊልሙ ሲጀምር በኒው ዴሊ በህንድ ውስጥ 2014 ዓ.ም ላይ ያሳየን ይጀምራል። የሁለት ዓመቷ ህፃ ልጅም በቤት ውስጥ ለ11 ሰዓት ያክል ከሞተው የእናቷ አካል ጋር በቤት ውስጥ ልትቆይ ይችላለች። በ11ዱ ሰዓት ውስጥም የተለያዩ ለሞት የሚያደርሷት አጋጣሚዎች ተከስተው ነበረ። ይሄ ታሪክም በመጨረሻም ወደ ፊልምነት ሊቀየር ችሏል። ጠዋት ላይ ትንሿ ፒሁ ከእንቅልፏ በተነሳችበት ሰዓት ላይ የሞተው የእናቷ ሬሳ ከጎኗ ተኝቶ ነበረ። ፒሁም ስለ ሞት የምታውቀው ምንም አይነት ነገር አልነበራትም። ትናንትና የፒሁ ልደት የነበረ ሲሆን በጠዋትም ከእንቅልፏ ትነሳለች። በድካም ስሜት ውስጥ ብትሆንም ነገር ግን እናቷን መቀስቀሷን አላቆመችም። እናቷ ግን ልትመልስላት አልቻለችም። እንደ ፒሁ ሀሳብም ምናልባት እናቷ ከባድ እንቅልፍ ውስጥ ትሆናለች የሚል ነበረ። እናቷ ልትነሳላትም ስላልቻለችም ራሷ ከእንቅልፏ በመነሳት አባቷን ፍለጋ ትጀምራለች። ቢሆንም ከሱም ግን ምንም አይነት ምላሽ ልታገኝ አልቻለችም። ቤት ውስጥም አልነበረ። የነ ፒሁ ቤት ግራውንድ ፕላስ ዋን ስለነበረ ህንድ ሀገር ውስጥ ለሚኖሩ ሰዎች እንደዚህ አይነት ቤት ቅንጡ የሚባል ቤት ነበረ እና ሀብታሞች ነው። ለአባቷም የሚላኩለት የነበሩ ጋዜጣዎችም በዚህ ን ተልከውለታል። ፒሁም ጋዜጣውን ካነሳች በኋላ በሩን ለመክፈት ትሞክራለች። ቢሆንም ግን ቁመቷ ያንን እንዳታደርግ ያግዳታል። ፒሁም ወደ ላይ ለመመለስ ባሰበችበት ሰዓት ላይ ግን ድንገት በኪችን ውስጥ ተከፍቶ የነበረው የውሃ ድምፅ ይሰማታል። ምንም እንኳን ለዛም ቁመቷ ባይደርስም፣ ነገር ግን ትንሽየውን መቀመጫ በመጠቀም እሱ ላይ ወታ ለመዝጋት ትሞክራለች። ቢሆንም ግን እዛም ላይ መድረስ አልቻለችም። ስለዚህ ምንም እንኳን ውሃው ቢፈስም፣ ነገር ግን እሱን ለመተው ተወሰናለች። የበለጠ አደገኛ የሚሆነው ነገር ደግሞ ከሚፈሰው ውሃ አጠገብ የሚገኘው የሶኬት መሰኪያ ነበረ። ውሃው ሶኬት ውስጥ ውስጥ የሚገባም ከሆነ እሷ ላይ ከባድ አደጋ የሚያደርስ ይሆናል። ፒሁ በድጋሚ የተኛቸውን እናቷን ለመቀስቀስ ትሞክራለች። የተላኩትንም ጋዜጣዎች ወደሷ ካመጣችላት በኋላ እንድታነብላትም ትጠይቃታለች። ከዛ በተጨማሪም እናቷን ለመቀስቀስ በሚል የቤቱን ቴሌቪዥንም ትከፍታለች። ቢሆንም እናቷ ባለመነሳቷ ምክንያት ግን ፒሁ በጣም ትናደዳለች። ስለ ህይወትና ሞትም የምታውቀው ምንም አይነት ነገር አልነበረም። ቢሆንም የነበረው ሁኔታ ግን ከባድ ድብርት ውስጥ እንድትገባ ያደርጋታል። ስለዚህም ማልቀስ ትጀምራለች። እየጠራ የነበረውም የእናቷ ስልክ ትኩረቷን ይስበዋል። ነገር ግን ስልኳ የሚገኘው ከፍ ያለ ቦታ ላይ ስለነበረ ም ላይ ለመድረስ የሚከብዳት ይሆናል። በድጋሚ ግን ትንሹን መቀመጫ በማምጣት በእሱ ላይ ለመውጣት ትሞክራለች። ቢሆንም ልክ በዛን ሰዓት ላይ ግን ስልኩን መጥራቱን ያቆማል። ከዚያም ፒሁ ለዚህ ሁሉ ችግር መፍቻው እናቷን መቀስቀስ እንደሆነ በድጋሚ ታስባለች። ልብሷንም በመውለቅ እናቷ በመልበስ እንድታግዛት ለማድረግ ትሞክራለች። ቢሆንም ይህንም ብትሞክርም ነገር ግን እናቷ አሁንም የምትነሳ አልሆነችም። ይህኛው ፕላንም አልሰራ ሲላት፣ ፒሁ ደግሞ ሌላኛውን ፕላን ለመጠቀም ትወስናለች። ከዚያም በውሃውም ሲሊፐሯን እያጠበችና ውሃውን እያንበጫበጨች የእናቷን ትኩረት ለመሳብ ትሞክራለች። ቢሆንም ግን ይህም ሊሳካላት አልቻለም። ይህም ፒሁ እንድትናደድ ያደረጋትና በመጨረሻ ልብሷን በልብስ መተኮሻው ጠረጴዛ ላይ ትወረውራለች። እናቷን ለመቀስቀስ የምታደርገው ጥረት መሀል ላይም እናቷ በእጇ ይዘው የነበረው የመድኃኒት ብልቃት ከእጇ ላይ ወቁ። መድኃኒቶቹም እንዲበታተኑ ያደርጋቸዋል። መድኃኒቱም የእንቅልፍ መድኃኒት ነበረ። ፒሁም ይህ መድኃኒት ለምን እንደሚጠቅም የምታውቀው ነገር አልነበራትም። ነገር ግን አንዳንዶቹን እየለቀመች ወደ ብልቃጥ ውስጥ መልሰዋለች። እናቷም ከእንቅልፏ በተነሳችበት ሰዓት ላይ ይህንን መድኃኒት እንደምትወስድም ታስባለች። ልክ በዛን ሰዓት ላይ ግን የእናቷ ስልክ በድጋሚ ይጠራል። ፒሁም እንደምንም ብላ ብደርስበትም፣ ነገር ግን ከእጇ ያመልጣትና ይወድቃል። ቢሆንም እንደድል ሆኖ ግን ስልኩ ተነስቶ ስለነበረ ከፒሁ ውጪም የሌላ ሰው ድምፅን እንሰማለን። ደዋዩም ሰው የሱ አባት ነበረ። በስልኩም ላይ በትላንትናው ለት ስለተፈጠረው ነገር ባሏ ሚስቱን ይወቅሰታል። ቢሆንም በዚህ ጠዋት ግን ሚስቱ መድኃኒት ወስዳ ራሷን እንዳጠፋች የሚያውቀው ነገር አልነበረ። ለተፈጠሩት ነገሮችም አዲስ የሆነችውን ትንሿ ልጅ ብቻ እዛው ቤት ትቷት ነበር ሄደው። ከመሞቷ በፊት ግን በመስታወቱ ላይ የመጨረሻ ጽሁፍ አንጽፋ ነበር የሞተችው። ጽሁፉን በባሏ ሁኔታ ምን ያክል እንደተበሳጨች የሚያሳይ ነበረ። ከዚያ በተጨማሪም ፒሁንም ከእሷ ጋር አብራ እንድትሞት ለማድረግ ወስና ነበረ። ቢሆንም ከብዙ ማመንታቶች በኋላ ግን በመጨረሻ ለብቻዋ ለመሞት ወስናለች። ቢሆንም በሞተችበት ቀን ግን ወደ ስራ ሊሄድ የሚያስበው ባሏ መሞቷን እንኳን አያስተውልም ብላ አላሰበችም ነበር። እናም በምን ያክል አደገኛ ሁኔታ ውስጥም ልጇን ትታ እንደሄደችም አላወቀችም። ምንም እንኳን ባልና ሚስት ከባድ ሁኔታ ውስጥ ቢኖሩም ነገር ግን ለልጃቸው የነበራቸው ፍቅር ማይጠየቅ ነበረ። አባቷም ጠዋት ወደ ስራ በሚሄድበት ሰዓት ላይ ልብሱን የተኮሰበትን ካውያ ነቅሎ መሄድ ረስቶ ነበረ። በስልኩም ላይ ለሚስቱ በተደጋጋሚ መልኩ እሳት እንዳይፈጥር በሚል የተሰካውን ካውያ እንድትነቅለው ደጋግሞ ይነግራታል። ይህን ሁላ ጊዜም ባልየው ምንም አይነት መጥፎ ነገርን አላስተዋለም። ፒሁም እናቷን ለመቀስቀስ የተለያዩ መንገዶችን መሞከሯን አላቆመችም። ሜካፕና የተለያዩ ክሬሞችንም ራሷን ትቀባለች። ቢሆንም ያ ክሬም ግን ለእናቷ ሌላ ጥቅም ነበረው። ይህም እናቷ በባሏ በተለያየ ጊዜ ትደበደብ ነበረ። እናም በዚህ ምክንያት ፊቷ ላይ የሚደርሱባትን ጠባሶች በሙሉ ለማስወገድ ስትል ይህንን ክሬም ትጠቀም ነበረ። ፒሁም እናቷ ይህንን ስታደርግ ትመለከታት ስለነበረም ክሬሙን ወስዳ እናቷንና ራሷን ትቀባለች። ጊዜዎች ሲያልፉ ፒሁ ድንገት ልብሷን ወርውራበት የነበረው ካውያ እየጨሰ መሆኑን ትመለከታለች። ስለዚህም በቀስታ ልብሷን ከካውያው ላይ በመውረድ ወደ ታች ትጥሯለች። በካውያው የተቃጠለው ልብሷም ካውያው ራሱ ለሷ ሌላ አደገኛ ነገር መሆኑን ያሳየናል። ቢሆንም ያንን ባለመፍራት ግን ካውያውን ትዞረዋለች። ድንገትም በሚያካቱ ሰዓት ላይ መጇን ያቃጥላታል። ቢሆን በዛን ሰዓት ላይ ይረባታል። በሌላው ቀን ቢሆን እናቷ አስባ ምግብ ትሰጣት ነበረ። በዚህ ቀን ግን ምግብ የሚሰጣት አላገኘችም። ከመደርደሪያው ላይ ልታነሳ የሞከረችው ወተቷም ድንገት ከጃ ያመልጣትና ይደፋል። ከትላንቱ እራት ላይም የተረፋትን ቂጣ ለመውሰድ ብትሞክርም ነገር ግን እሱም እንደዚያ ይወድቅባታል። ወተቱን ማፈስ ባትችልም ነገር ግን ቂጣውን ማንሳት ትችላለች። እናም እሱን እንዴት እናቷ ታሞቅላት እንደነበረም ታውቅ ስለነበረ ወደ ኦቭን ውስጥም ትከተዋለች። ፒሁም ለመሞቅ ምን ያክል ጊዜ እንደሚፈጅበት የምታውቀው ነገር አልነበረም። እናም ኦቭኑም እንዴት እንደሚሰራም የምትረዳው ነገር አልነበረም። እናም በዛን ሰዓት ላይ ትኩረቷ ሁሉ የነበረው ቂጣው በኦቭኑ ውስጥ እንዴት እየተሽከረከረ እንደነበረ መመልከት ብቻ ላይ ነበረ። በመጨረሻ ቂጣው ያረና ይጠቁራል። እናም እንደዚህ አይነት ነገርም በልታ አታውቅም። በዚህ መልኩም እንደማይሞቅ በማሰብ ፒሁ በቀጣይ ደግሞ እሳቱ ላይ ታደርጓለች። በተመሳሳይ ጊዜም አራቱንም ነበር ያበራቸው። ቢሆንም በመጨረሻ ግን ፒሁ አሁንም እናቷ እንደምታደርግላት አይነት እየሆነላት እንዳልሆነ ትመለከታለች። ስለዚህም ይህንን የመብላት ሰዓት ቅዷን ምትተዋዋለች። የከፈተችውንም ኦቨን ሳታጠፋም በፍሪጅ ውስጥ ምናልባት ሌላ ምግብ ይኖራል ብላ በማሰብ ያንን ትከፍተዋለች። ውስጥም ገብታ ምግብ መፈለጓን ትቀጥላለች። ቢሆንም በመጨረሻ ግን ፍሪጁ ደግሞ ላይ ወላይ ይዘጋባታል። ቢሁም ከዛ ለመውጣትም ትታገላለች። በዚህም ትግሏ ምክንያት ፍሪጁ ይንቀሳቀስና አላዩ ላይ የነበሩትም ተም በጠርሙስ የተቀመጡ እቃዎች በሙሉ ይወድቃሉ። ያ ፍሪጅ እንዳለችበትም የሚወድቅ ከሆነም ከባድ ጉዳት የሚደርስባት ይሆናል። ቤቱም ደግሞ አሁን ተመሰቃቅሏል። ውሃው አልተዘጋም እናም ወደ ኤሌክትሪክ ውስጥ ሊገባ ይችላል። ከዚህ በፊት የበረው ካውያም እንደተከፈተ ነው። ጭራሽ ደግሞ አሁን እሷ ፍሪጅ ውስጥ ገብታለች። ከላይ የነበሩት ብርጭቆዎች ወድቀው ከተሰባበሩ በኋላ ፒሁ በመጨረሻ ከፍሪጅ ውስጥ ልትወጣ ችላለች። ቢሆንም መሬቱ ላይ የተሰባበሩት ብርጭቆዎች ግን ከተራመደችባቸው የሚቆርጧት ይሆናሉ። ይሁላ አደጋ ከፊቷ ቢሆንም ነገር ግን ውስጥ ባገኘችው ዳቦ ግን ማርማራታውን ቀብታ ትመገባለች። እናቷም እንደዛው ቁርስ እንዳልበላችም በማስተዋል ለእናቷም ይዛላት ትመጣለች። ቢሆንም ግን እንደሚታወቀው እናቷ አትጎርስላትም። ቢሁን በቀጣይ በእንጨቱና በፊኛው መጫወት ትጀምራለች። በጨዋታው መሃል ላይ ግን የካውየውን ጠረጴዛ በተደጋጋሚ መልኩ ገጭተው ነበረ። እናም በዛን መሃል ላይ ሊወድቅባት የሚችል ነበር። ልክ በዛን ሰዓት ላይ በድጋሚ ስልኩ ይጠራል። ቢሆን በእጇ ይዛ በነበረው እንጨት ታግዛ ስልኩን ልታወጣው ችላለች። ባነሳችሁም ሰዓት ላይ በድጋሚ አባቷ ነበር የደወለው እየተንጠባጠበችም እሱን ማውራቷን ትቀጥላለች። ይህም አባቷ በምታወራው ነገር በትንሹም ቢሆን ግራ እንዲጋባ ያደርገዋል። የእሱ ግምትም ሚስቱ እሱን እያወራች ያለሆነበት ምክንያት ምናልባት በንዴቷና ይቅርታም ስላላደረገችለት እንደሆነም ነበረ። ስለዚህም ያንን ችላ ይለዋል። ከዚያም አባትየው ከውያውን ነቅላ እንደሆነ ይጠይቃታል። ምንም እንኳን ከሚስቱ ምንም አይነት ምላሽም ባያገኝም ነገር ግን ዝም ብሎ ማውራቱን ይቀጥላል። በወሬው መሀል ላይ ስለሷ ጓደኛም ይጠቅሳል። ሲገለጥም የባልና የሚስቱ ጥል የተነሳው ከእሷ ጓደኛ ምክንያት ነበረ። ምክንያቱም ከእሷ ጓደኛ ጋር ባሏ ያማገጠ መሆኑን ጠርጥራ ነበረ። አሁን ላይም ለቀጣዩ ስብሰባው ሲል በፕሌኑ ሊሄድ ተዘጋጅቷል። እዛ ከነበሩት ጋርም ለሆነ ያክል ደቂቃም ከተጨቃጨቀ በኋላ በመጨረሻ ግን ስልኩን እንዲዘጋ ያደርጉታል። በሁለት ሰዓቱ ጉዞ ላይም ከቤተሰቡ ጋር ሊገናኝ አልቻለም። ቢሆንም ለትንሿ ልጅ ግን በሁለት ሰዓት ውስጥ ብዙ ሊፈጠሩባት የሚችሉ የነበሩ ነገሮች ነበሩ። አባትየውም ስልኩን ከዘጋ በኋላ ፒሁ የአሻንጉሊት ስልኳን ታስብና በእሱም መጫወት ትጀምራለች። ነገር ግን ገመዱን በጎተተች ሰዓት ላይ ከካውያው ጠረጴዛ ጋር ተያይዞ ስለነበረ ግሎ የነበረውም ካውያም ጠረጴዛው ላይ ይደፋል። ብዙም ሳይቆይም ካውያው በጭስ መሸፈን ይጀምራል። እንደ ዕድል ሆኖ የካውያው ሙቀትም በቤት ውስጥ የነበረው ፊውዝ እንዲቃጠል ያደርገዋል። ይህም መብራቱም እንዲቋረጥ ያደርጋል። ይህም በእሳቱ ምክንያት ሊፈጠር ካለው አደጋ ፒሁን የሚጠብቃት ይሆናል። ፒሁም በበረንዳው ላይ ትንሽ አየር ለመቀበል ትወስናለች። ቢሆንም ግን ድንገት ይዘው የነበረው አሻንጉሊት ይወድቅባታል። አሻንጉሊቱንም ለማዳን በተቻላት አቅም ብትሞክርም ነገር ግን ይዞት ከነበረው ገመድ ላይ በድጋሚ ወደታቸው ይወድቅባታል። በዚህ ጊዜም ፒሁ ወርዳ ልታመጣውም ታስባለች። ቢሆንም ልክ በዛ ሰዓት ላይ ግን በተቃራኒ አቅጣጫ በሚገኝ ቤት ውስጥ የነበረች ሴት ፒሁን ታስቆማታለች። ይህም ሊደርስባት ከነበረው ከባድ አደጋም ያተርፋታል። ወደ ቤትም በተመለሰችበት ሰዓት ላይ ስልኩ ለአራተኛ ጊዜ ደግሞ ይጠራል። በዚህ ጊዜም አባቱ አልነበረም፣ የእናቷ ጓደኛ ነበረች። የደወለችውም እሷ ከፒሁ አባት ጋር ስላላት ግንኙነት በደንብ ልታብራራላት ነበረ። ቢሆንም እናቷ ግን ሞታለች። ስለዚህም አሁን ልታብራራ የምትችለው ምንም አይነት ነገር አይኖራትም። የፈነዳው ፊውዝ የጎረቤት መብራትም እንዲጠፋ አድርጎት ነበረ። ስለዚህም ወዲያውኑ ወደ ቤቱ ባለቤት በመደወል እንዲሰራላቸው ያስደርጋሉ። በቤት ውስጥ ብቻዋን ስለምትገኘው ህፃን ልጅም የሚያውቁት ነገር አልነበረም። ስለዚህም በዚህ መልኩ ሰዓታት ያልፋሉ። ፒሁም በስልኩ የተለያዩ ጌሞችን በመጫወት ጊዜውን ታሳልፋለች። እናም በመጨረሻ ግን ስልኩ ባትሪው አልቆ 10% ብቻ ይቀረዋል ፒሁም በዚህን ሰዓት ላይ ይጠማታል። ከዚህ በፊት ተዘጋጅቶ የነበረው ወተትም ተደፍቶባታል። ከፍለጋ በኋላ ግን በመጨረሻ ፒሁ እሱን ይተካል ብላ ያሰበችውን ነገር ታገኛለች። ይህም ከወተት ጋር ተመሳሳይ ቀለም የነበረው ሲሆን ነገር ግን ቤት መወልወያ ኬሚካል ነበረ። ስለዚህም የሁለት ዓመቷ እሳለች ይህንን ወደ ወተት እቃዋ ውስጥ ለመቀነስና እሱንም ለመጠጣት ትወስናለች። ምክንያቱም በቤት ማጽጃውና በወተቱ መሀከል ስላለው ልዩነት የምታውቀው ነገር አልነበራትም። ቢሆንም ድንገት በዛን መሃል ላይ ግን ያም ልክ እንደ ወተቱ ይደፋባታል። ፒሁም ልጠጠው የነበረው ወተት የመሰላት ነገር መደፋቱ በጣም ያሳዝናታል። ቢሆንም መደፋቱ ግን በጣም ጥሩ አጋጣሚ ነበር። ፒሁ በቀጣይ በታችኛው ክፍል ውስጥ የሆነ ድምጽ ሰምታ ወደዛ ትወርዳለች። እዛም ከኪችኑ ሲንክ ላይ በሚወርደው ውሃ በይዙ ተጥለቅልቆ ነበረ። የቤቱ ባለቤትም የውሃ መፍሰሱን ለማጣራት መጥቶ ነበር። ቢሆንም በሩን ቢያንኳኳም ነገር ግን የሚመልስለት ሰው ባለመኖሩ ምክንያት ትቶ ይሄዳል። ከዚያም በድጋሚ ስልኩ ይጠራል። በዚህ ጊዜም የደወለው አባቷ ሲሆን ከአውሮፕላን ላይ ሲወርድ ነበር የደወለው። የፒሁንም ድምፅ ሲሰማ ደህና በመሆኗ ደስተኛ ነበረ። ቢሆንም ፒሁ ግን እናቷ እስካሁን ድረስ መተኛቷን ትነግረዋለች። በዚህ ጊዜም አባትየው መፍራት ይጀምራል። ምንም እንኳን ጉዞው ለከባድ ውይይት ቢሆንም ነገር ግን ያንን ለመተውና የፕሌን ቱኬትም ቆርጦም ጋሚ ወደ ቤቱ ለመመለስ ይወስናል። በተመሳሳይ ጊዜ ደግሞ ወደ እናቷ ጓደኛን በመደወል ቤቱን ሄዳ ደህና መሆናቸውን እንድታጣራ ይጠይቃታል። ልጁን ያገኝበት የነበረው ስልክ አሁን ላይ ባትሪው ያልቃል። ይህም አባቷ ከዚህ በኋላ እሷን የሚያገኝበት መንገድ እንዳይኖር ያደርጋል። ልጁ ፒሁም እናቷን በማጣቷ ምክንያት በከባድ አደጋዎች ተከባ ትገኛለች። ለተቀሩት ጊዜያት ግን ፒሁ እየተጫወተች ጊዜዋን ማሳለፍን ነበር የመረጠችው። ቅድም ስበላም የተራረፉትን ምግቦች አንድ ላይ በመሰብሰብ የእንቅልፍ መድኃኒቶችም ላይ ብሎ የተጨመረበትና ትበላለች። ፒሁም ከዚያም በኋላም እንቅልፍ ደግሞ ይወስዳታል። የቤቱ ባለቤትም ካስጠገነው በኋላ የቤቱ መብራት ተመልሶ ሊመጣ ችሏል። ይሁን እንጂ ለፒሁ ግን ይህ ቀንሶ የነበረውን አደጋ በድጋሚ እንዲመጣ የሚያደርገው ነበረ። ከዚህ በፊት ሲቃጠል የነበረው ካውያም እንደዛ ከዛው መጭሱን ይቀጥላል። ማታ ላይ ጭሱ በጣም እየጨመረ ይመጣና እዛ አካባቢ የሚገኙ ሰዎችም ለእሳት አደጋ ይጠራሉ። የእሳት አደጋ ሰራተኞችም ወደ ቤቱ በደረሱ ሰዓት ላይ ቤቱ በጭስ ተሞልቶ ነበረ። በሩም በተከፈተ ሰዓት ላይ ከእሳት አደጋ ሰራተኞቹ በፊት ቀድሞ የገባው የፒሁ አባት ነበረ። የፒሁ አባት መጀመሪያ ያደረገው ነገር ሚስቱንና ልጁን መፈለግ ነበረ። ልጁ ፒሁንም ሊያገኛት አልቻለም። ነገር ግን ሚስቱን አልጋው ላይ ሞታ ያገኛታል። ይህም አባትየው ከባድ ድንጋጤ ውስጥ እንዲገባ የሚያደርገው ነበረ። በዛ ከባድ ስሜት ውስጥ ሆኖ ልጁን በኃይል እየጮኸ መጣራት ይጀምራል። መጨረሻም ግን የልጁን ድምፅ ይሰማል ድምጹን ተከትሎ በሄደበት ሰዓት ላይ ቢሁ አልጋ ስር ሆና እየተጫወተች ነበር ቢሁም አልተጎዳችም ነበር የሷንም ድምጽ ሰምቶ ከሄደ በኋላ ግን የነገረችው ነገር ልቡን ይሰብረዋል በእውነተኛ ታሪክ ላይ ተመስርቶ የተሰራው ፊልም ይህን ይመስል ነበረ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ በሌላ ቪዲዮ እስክንገናኝ ድረስ ግን ቻው